ውድ የፊደል ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላሞቹ ዝዝት ይበልልኝ ልንክ እንደዚህ አይነት ቆንጆ ፒንክ ከለር ከንፈር እንዲኖራችሁ ከፈለጋችሁ ከዚህ በፊትም ሰርቻለሁ። አሁን ደግሞ ማሳያችሁ በቤታችን ውስጥ እንዴት እንደምንሰራ ከዚህ በፊት ቪዲዮ ላይ ሰርቼላችኋለሁ። ዛሬ ደግሞ ምንድን ነው የማሳያችሁ? ይኸው የኦርዲነሪ ግላይኮሊክ አሲድ ሰባት ፐርሰንት ሶሉሽኑን ምንድን ነው የምናደርገው? ጥጥ ጥጥ ላይ እንደዚህ እናደርገዋለን። ይሄኛውን ከዛ አርጋችሁ በጥጡ እንደዚህ ብቻ ነው የምታደርጉት። ከዛ ከደረቀ ትንሽ እንዲደርቅ እንትዋለን። ይታያችኋል፣ በጣም ነው ከንፈራችሁ ፒንክ የሚሆነው። ከንፈራችን ላይ ያለው ጥቁር ነገር የደረቀውን ብዙ ጊዜ ይሄ ሲጋራ የሚያጨሱ ሰዎች እንዲሁም በአንዳንድ ነገሮች ከንፈራችን ከለሩን ጥቁር የሚሆን በቀላሉ ብዙ አይነት መንገድ አለው። በነገራችን ላይ ከንፈራችን ጥቁር የሚሆንበት እንደዚህ ከደረቀ በኋላ ይታያችኋል። ደርቋል። ምንድነው የማደርገው? የትኛውንም አይነት ባዝሊን የትኛውንም አይነት ባዝሊን ትቀቡታላችሁ። ከተቀባ ነው በግላይኮሊክ አሲድ ካጸዳ ነው ወይም ከተቀባ ነው በኋላ ፊደልዬ እንታጠበው ወይ ምናምን የሚል ጥያቄ እንዳይኖር፣ በክላይ ጎልካ ሲዱ እንደዚህ አርጋችሁ ልክ እንደ ማጽዳት ወይ ትምትምትምትምትም ነገር እንደዚ ታደረጉታላችሁ። ከዛ ምን ታደረጉታላችሁ? ቤተሰብ ሲደርቅ ባዝሊን ብቻ ነው የምትጠቀቡት። ልታጠበው ወይ እንዳትልኝ ነው። ማርያምን የከንፈሬ ባንዴ ነው በቃ ያሳመረው ሰው። እንደዚህ እያደረጋችሁ በሳምንት አራት የምትጠቀሙት፣ በጣም ከንፈራችሁ ላይ ኖርማል ከለሩን ታያላችሁ። አያችሁ ከንፈሬ እና ይሄው በቃ የሚያምር ፒንክ ከለር ነው የሚሆንላችሁ። ሶ ከንፈራችሁን ማስተካከል የምትችሉ ባይ ግላይኮሊክ ኦርዲናሪ ፕሮዳክት በሆነው በሰባት ፐርሰንት ሶሉሽኑ መጠቀም ትችላላችሁ። እንደምትወዱ ታምናለሁ። በጣም ብዙዎቻችሁ የከንፈር ጥቁረት እንደተቸገራችሁ በተለይ ከንፈራችን ጥቁር የሚሆን በጣም ነው የሚያስጠላው። ሶሱም ለማስተካከል በቀላሉ እንደዚህ አድርጋችሁ ማስተካከል ትችላላችሁ።